ልብስ የምታመልኩ ሰዎች እኔን ተፋቱኝ በቃ የራሴ ህይወት ልኖርበት አሰላሙ አሌይኩም ረህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ እኔ ደህና ነኝ አልሐምዱሊላህ እንግዲህ ሰሞኑን እንዶ ከዚህ ሳምንት ቀደም ብዬም መስገጃ እየለበስኩ ላይ ነበረ የቀን ስራዎችን ደግሞ እየሰራሁበትም ነበር። ገባያም ህጄ እንደዚሁም እንጀራ ስጋግር እንደዚሁም ቤሳ ጸዳ ከፍት ስጠብቅበት አይተውኝ የኮኖንኝም እንዳዚሁም ደግሞ በጓደኞች በኩል ረ ምንድን ነው ጓደኛቸው ጓደኛችን አስካላችሁ ምከሯት ለምንድን ነው የመስገጃ ቸርቸፍ ለብሳ ስራ የምሰራበት ክብር የለውም ልብሱ እንደማለት ይመስለኛል። እና ምከሯት፣ ምን አስባ ነው ሀዲያ ብለው የላኩብኝ እህቶች አሉ ና እንደዚሁም ደግሞ እዚህ የምትከታተሉኛላችሁ ብሎክ ያደረጋችሁ ብሎክ ተደረጋችኋ ያልተደረጋችሁ ደግሞ ታዳምጡኛላችሁ ብዬ አስባለሁ። ተናገር ያለሁኝ ልብሱን እኔ ለመስገጃ አላውለውም፣ ምክንያቱም አጥሮኛል። ስለዚህ ስሰግድ ይሄ ቁርጭምጭፍት በታች ያለው ግልጽ ነው እና ስለዚህ አልበቃኝም፣ ለእኔ ማለት ነው። ስላጥሬ ስለተኮማተረ በቃ ስራ እየሰራሁበት ነው። አንደኛ ደግሞ ሰፊ ስለሆነ ቤተሰው ሲመጣን ብለብሰው ችግር የለብኝም፣ ምክንያቱም ሰፊ ስለሆነ ማለት ነው። እና ለእኔ ኖርማል ጨርቅ ነው ማለት ነው። ጨርቅ ነው ግን እናንተ ትናንትና ከዚህ ሂዳችሁ ትናንትና ከዚህ ሄዳችሁ ዛሬ ሰልጥናችሁ ሰውን ዝቅ ለማድረግ ወይንም ሰው ምንድን ነው፣ በእምነት መቀለር ነው እንደ ምናምን። እናንተ ቆይ ወደት ነው የምትጠሙት? ወደት ነው የምትሄዱት? ቆይ ሲተፋቱኝ፣ እኔን ማለት ነው። እኔ መጀመሪያ መስሚያ ጠጥ ነው ሀቅ ለማውራት የምንሮ የራሴ ህይወት ስለሆነ ማለት ነው። ማንም እኔን እንት ሊለኝ አይችልም ማለት ነው። ወደኋላ ሊያስቀረኝ ወይም ሊያሸማቀኝ የሚችል ነገር የለም። እኔ ልብስ አምላኪ አይደለውም ባይዘወይ ምክንያቱም ጉርድ ለብሽ ምናምን ብታውኝ ለምን ጉርድ ለብሶች መጣች ማለታችሁ ስለማይቀር በቃ ያንን መልበስ ስላለብኝ ለብሸዋለሁ። በጉርድም ላይ ሊሆን ይችላል እኮ የለበስኩት ለምንድን ነው እኔ የሚመቹኝ ልብሶች አሉ፣ ለብሳለሁ። እናንተ ያላቸው ልብሶችን ላለብሳቸው እችላለሁ። እኔ እንደ አንድ ሙስሊም መልበስ ያለብኝ ልብሶች አውቃቸዋለሁ። ግን እኔ ልብስ አምላኪ አይደለሁም። እና እንደዛ ብላችሁ የላካችሁብኝ ሰዎች ደርሶኛል መልእክቱ፣ ግን እኔ በጣም ነው የገረመኝ፣ ገረመኝ ማለት ነው። ትናንትና በአንድ ልብስ ተኝተሽበትም ተነስተሽበትም ትምህርት ቤትም ተመላልሰሽ የተማርሽው ውድ ሴትዮ ማለት ነው። ዛሬ ትናንትና መዳም ቤት ሲዳችሁ ዛሬ ይሄ ልብስ የመስገጃ ነው እንጂ በቃ አይለበስም ከዛ ውጭ ወላችሁ የምትሉ ሰዎች ጨርቅ ነው ማለት ነው። ለእኔ ጨርቅ ነው እንጂ ማመልከ አደለም። ጨርቅ ጨርቅ ነው። ማንኛውም ጨርቅ መስገጃ ይሆናል ማለት ነው። ቸርቸፍ ግዴታ አደለም። ባይዘው ወይ እናንተ ግን እንደዛ ብላችሁ የምታስቡ ሰዎች እኔ እንጃ፣ መቸም ቢሆን አትቀየሩም፣ መቸም ቢሆን አትለወጡም። እርሜ ስጠን እንጂ ማለት ነው። እና እኔ ብዙ የሰደባችሁኝ ልጆች አላችሁ፣ በዛ አንቺ እረ ስንት ስንት የሰደባችሁኝ ልጆች አላችሁ። ጁማ ቀን ብሎግ የሰራሁበት ማለት ነው፣ ከሳምንት በፊት ብሎግ የሰራሁበት ላይ የሰደቡኝ ልጆች፣ ብሎግ ያረኳቸው እስከ ኮሜንታቸው አሉ፣ ምን አስበሽ ነው በቸርቸፍ ያላችሁኝ አሉ። እኔ ግን ጨርቅ ስለሆነ ለብሽዋለሁ ማለት ነው ከዛም በኋላ የለበስኩስ ነበር ላይ በምስገባ እንጀራም ስጋግር ምን አስባ ነው ምጣዳ በሰለይበት ብላችሁ ያላችሁኛላችሁ እና በህግ ህግ በህግ አላህ ፍሩ ማለት ነው አታናግሩኝ والله አታናግሩኝ አንድ ልብስ ቀይራችሁ ማታቁ ሰዎች ትናንትና አረባ ሀገር ሄዳችሁ ሳልባሽ ሰብስበን ስለመጣን ልብስ ስለሞላን አይደለም እኔ አልহামዱሊላህ ልብስ አጥቻ አይደለም ነገር ግን አጭር ነው በቃ የኔ ልብስ ደግሞ ለማንም አይሆንም እንግዲህ ለምን ለበሽው፣ ለሌላ ሰው አሰጪው ሜል ትሪቶ ላላችሁ ግን፣ እኔ ለብሰዋለሁ ማለት ነው። እኔ ከተመቸኝ እናንተን ግዴታ ማስፈቀድ የለብኝም ማለት ነው። ግዴታ እንትን ማለት የለብኝም እና ተፋቱኝ ላለሁ በቅድሚያ፣ ተውኝ፣ ለራሴ ተውኝ ማለት ነው። ተውኝ፣ እንደው ሲማይበላችሁን አትከኩ፣ የራሳችሁን ሕይወት ኑሩ፣ የራሳችሁን ነገር ለማድረግ ሞክሩ ማለት ነው። ነገ ዝመተሽ ምን ልብሽውንና ምንድን እናየዋለን፣ እናየዋለን እኛም ማለት ነው። ይኸው አመታችን አንድ አመት ኔ ኢትዮጵያ ከገባሁኝ። አልሀምዱሊላ በራሴ ተማምኔ መስራትና መኖር የምችል ሰው ነኝ። ግን ለምን ይሄን ልብስ ለበሰች የሚል ስለደረሰኝ ነው በውስጥ ማለት ነው። ጓደኛቸው ከሆነች ምከሯት። ምን አስባ ነው ምጣድ የምታበስልበት በቸርቸፍ ለብሳ ገበያ ሄደችበት፣ ዝም አልን። ከብት ጠበቀችበት፣ ዝም አልን። ምጣድ እያበሰለችበት ነው። ጭራሽ ምን አስባ ነው እና ተፋቱ እንግዲህ ወይ እየተዋወቅን ሀባይብ ታው እንጂ እየተዋወቅ እንደ ቢስሚላህ አለይኩም እንደ ልብሳችሁን እንደ በሳምንት አንድ ጊዜ እያጠባችሁ ስለብሱ ያልነበረ የነበራችሁ ሰዎች አሁን እንደ እርሜላ አረብ ሀገር ሄዳችሁ ተወቅሱን እንዴ? እኔ ግን ተመልሼ የራሴን ሕይወት እየኖርኩኝ ይሄው አንድ አመቴ ማለት ነው። አልሀምድሊላህ ደግሞ ጠቆርሽ፣ እንትን ሆንሽ፣ እንደዚህ ሆንሽ፣ ደግሞ ዱላ ይዘሽ መጣሽ እንዳትሉ ማለት ነው። ለምን ከፍ ተጠብቀያለሽ እንዳትሉ፣ ይሄ እኔ ህይወት ነውና ማለት ነውና የለበስኩት ልብስ ከተመቻችሁ ሀሳቡ ነው። መገደፍ እንትን ማለት ያለባችሁ የምነግራችሁ ሀሳብ ስህተት ከሆነ የምንሰራቸው ቪዲዮዎች ስህተት ከሆኑ ይሄን አስተካክል ማለት ትችላላችሁ። ከዛ ውጭ ይሄን ለበስሽ፣ ይሄን በላሽ፣ ይሄን ጠጣሽ ብላችሁ ልታዙኝ አትችሉም። እና ሀባይብተው እንተዛዘን ማለት ነው። እውነት በጣም ነው የደበረኝ። ና ደብሮኝ በቃ ቪዲዮ ራሱ መስራት ያለብኝ ብሎግ ምናምን ብሎግ ሳትሰረቀ ሁለተኛ እይታውም ቀዝቅዟል። የምታበረታቱ ሌላ ሰው ነው እንደኛ ያለውን እማታበረታቱም። ለምንድነው የማታበረታቱ? ስንቀይር ስለማትወዱ ይመስለኛል። ጭራሽ የኛ ልጆች ማለት ነው የኛ ልጆች ሀቅ ለማውራት ና እኔም አልሀምድሊላ በአንዳንድ ደጋግ እህቶች እና ወንድሞች እዚህ አድርሳችሁኛል። ወደፊትም ደግሞ በነሱ እገዛ ባለህ እገዛ እንሻላህ ለውጥ ላይ ታውኛላችሁ። ግን እኔን ለመጣል ድንጋይ ትፈንቅሉ ማለት ነው። እኔ ማንም አይጥለኝም ከዚህ በብዙ ፈተና ስላሳለፍኩ ማለት ነው። የምታውቁኝ በሶሻል ሚዲያ ነው። የምታውቁኝ ሰዎች ደግሞ ዝም ብላችሁ ልክ የሌለው ስድብ የምትሳደቡ እህቶች አላችሁ። ግን ትገርሙኛላችሁ። ወላሂ ሙስሊም ተሳዳቢ ነው ሲሉ በጣም ይገርመኝ ነበር። ሙስሊሞች ተሳዳቢ ናቸው፣ በየቦታው እየሄዱ በኮሚቴ የሚሳደቡት ሙስሊሞች ናቸው ሲሉ የምሰማው ሐቅ እውነት ነው። እኔም ጋየኋቸው ልጆች እነሱ ናቸው ሲኮኑኑኝ የማያቸው ማለት ነው። ልብሳችንን ሰርበሽ አንቺን ምናምንቲ አንቺትና አ ዙ ቤላምንሸየጧንረጅም እንዴት መስገጃውን ለብሰሽ ትሰሪበታለሽ ገበያ ትሄጂበታለሽ ብለው የሰደቡኝ እህቶች ሙስሊሞች ናቸው። ሀታ ኮሜንታቸው የማያምረው እነሱ ናቸው። ሰው ማበረታታት የማያውቁ ማለት ነው። እና ይሄ ይሄ ነገር እውነት ቢቀርባችሁ ሰው ማበረታታት ካልቻላችሁ አለመጻፍም አለማየትም ትችላላችሁ። ሰብስክራይብ ማንሳት ትችላላችሁ፣ ያልጣማችሁ ሰዎች ማለት ነው። ወላ እና ልኑርበት ማለት ነው። እረኝነት ልኑርበት እና ጥያቄ ካላችሁ ጠይቁ፣ በደንብ የምሰራላችሁ ቪዲዮ ስለ ሀገር ማወቅ ከፈለጋችሁ ምን እቃ ይዘን እንምጣ የምትሉኝቶች አላችሁ። ያው አብዛኛውን ዝም የምላችሁ እኔ ይዛችሁኑ ይሄንን አድርጉ ብላችሁ እኔ ያልኳችሁ ነገር ላይ ጥማችሁ ስለማይችል ስለዚህ የራሳችሁን ምርጫ እንዲታደርጉ ነገ ጦታ እንዲነገር እንቅፋት ቢያጋጥማችሁ እነ እከሌ እንደዚህ ብለው ነበር እንዳትሉ በራሳችሁ እንድትወስኑ ስለምፈልግ ነው ማለት ነው ዝም የምላችሁ። አለኩል ሀልን ቪዲዮ ስሪልን፣ አንዳንድ ጠቃሚ ነገር ንገሪኝ፣ ስለ ሀገር ምን ትመክሪናለሽ የምትሉ ካላችሁ ኮሜንት ላይ ጻፉ። መልካምነት ስለራስ ነው፣ መልካምነት ለማንም አይደለም። መልካም ስትሰሩ መልካም ነገር ለራሳችሁ ነው የሚደርሳችሁና ባዶነን ባከራም ላይ መልካም ነገር ያጋጥማችኋል። ስለዚህ ለሰው መጥፎ ነገር ሳይሆን መልካምነትን ለማሰብ ቅን ለመሆነ ሰቡ ማለት ነው። ሀባይ ቦቼ እኔ ያው ተብረታቱኝ ያላችሁ ብዬ ወደዚህ ዩቱብ ስመጣ ስሰራም ጠንክሬ የምታዩኝ የኔ ብርታት ለእናንተ ትምህርት እንዲሆናችሁ፣ አንዳንድ ጊዜ ማጣት ወይንም ማገኘት ተፈራራቂ እንደሆነ ሁለተኛ ደግሞ ሰዎች ጎትተው ሊጥሏችሁ እንደማይችሉ ጠንካራ መሆን እንዳለባችሁ፣ በራሳችሁ መተማመን እንዳለባችሁ ከኛ ትማራላችሁ ብዬ አስባለሁኝ ማለት ነው። ያው ኢትዮጵያ ስትመጡ መጥቆር እንዳለ ነው መጥቆር እንዳለ ነው መወዛጋት እንዳለ ነው። እኔ ግን አልሀምዱሊላ ወዚህ ግጥም እንዳለ ያው ጠቁር ሊሆን ይችላል እንጂ ማለት ነው ጠቁር ኩኝ እንጂ ደህና ነኝ አልሀምዱሊላ አላችኋለሁኝ እና ስራ ስራ አድርጋቸው ሀገራችሁ መታቸው የራሳቸውን ላይፍ እና የራሳቸውን ህይወት ኑሩ። የሰው ልጅ የራሱን ህይወት ሲኖር የራሱን እንትን ሲኖር ነው የሚያውቀው ማለት ነው። አሁን እናንተ አረብ ሀገር ተቀምጣችሁ ስለ ኢትዮጵያ ምንም አታውቁትም። ወጪ አውጥታችሁ አታውቁም። እንበሉስ የሰው ነው፣ እንጠጡስ የሰው ነው። የሰጧችሁን ዩኒፎርም እና የሰጧችሁን ልብስ ነው የምንለብሰው። እዚህ መታሽ ግን ከሳሙና ሻምፖ ጀምሮ፣ ከቅባት ጀምሮ ራስሽ ስታወጪ፣ እስከምንበይስ ከመጣጭ እስከምንለብስ ስታወጪ፣ ማህበራዊ ኑሮ ስትኖር የዛ ሰአት ኃላፊነትን ሲሰማሽ ነው አንቺ ሴት መሆንሽን የሚታወቅልሽ። ና ቁጭ ብላችሁ በሰው ህይወት መፍረድ ሳይሆን በሰው ላይ መቀለድ ሳይሆን መታችሁ የራሳችሁን ህይወት ኑሩ እህቶቼ፣ የራሳችሁን ላይፍ ኑሩ፣ የራሳችሁን ህይወት አሳምሩ። ርዝቃችሁን በሀገራችሁ ያደርግልን ያደርግልን ያደርግላችሁ ነው የምላችሁ። ሀባይቦቼ ላላፍ እየወዳችኋለሁ ስለምን ታበረታቱኝ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ይሄ መልሲ እንግዲህ ለጠየቁ እህቶችና ለጓደኞቼ ለላኩብኝ ጓደኞቼ ነው ማለት ነው። ለጓደኞቼ የላኳችሁ ሰዎች ይድረሳችሁ ብያለሁኝ ማለት ነው መልእክት። እና አሰላሙ አለይኩም ረሃመቱላሁ ወበረካቱሁ።